የፌዴሬል ስራና ክሎት ሚኒስቴር በተለያዩ የስልጠና ዘርፎች አሰልጣኞችን ተቀብሎ ማሰልጠኑ ይታወሳል። የማዕከላዊ ኢትዮጵያ ክልልም ቴክኒክና ሙያ ትምህርትና ስልጠና ቢሮም ከክልሉ ቴክኒክና ሙያ ኮሌጆች ለተውጣጡ 300 ሰልጣኞች በአምስቱም ክላስተር የአቅም ግንባታ ስልጠና ለ15 ቀናት መስጠት ጀምሯል። በወራቤ ፖሊቴክኒክ ኮሌጅ ተገኝተው ስልጠናውን ያስጀመሩት የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርት ስልጠና ቢሮ ኃላፊ አቶ አሰፋ ዶቼ እንደ ተቋም ሰልጣኞችን በተለያዩ ዘርፎች የማብቃት ስራ እየተሰራ ነው ብለዋል። የአቅም ግንባታ ስልጠና የዚሁ አንድ አካል ስለመሆኑ አንስተዋል። በሀገር ደረጃ ብቃት ያለውን ወጣት እናፍራ፣ ስራ እድል መፍጠር የሚችል ወጣት እናፍራ፣ በሀገር ኢኮኖሚ ላይ ተጽዕኖ መፍጠር የሚችል ወጣት እናፍራ፣ ኢንተርፕረነር የሆነ ወጣት ማፍራት አለብን ማዘጋጀት ማብቃት አለብን ብለን አቅደን እየሰራን አንደኛው ስልጠናው ታሳቢ የሚደረገው የሰልጣኞችን ብቃት ያሳድጋል፣ ሰልጣኞችን ለውጤት ሊያበቃ በሚችል መንገድ ስልጠና እንዲሰጡ ታሳቢ ይደረጋል ማለት ነው። ዓለም ተለዋዋጭ በመሆኗ የስልጠናውን ጥራት በማስጠበቅ አዳዲስ ቴክኖሎጂዎችን ለሰልጣኞች ማስተዋወቅ እንደሚያስፈልግም ኃላፊው አንስተዋል። የስልጠና ጥራት በየጊዜው እያረጋገጥን ጥራቱን ከፍ እያደረግን፣ ጥራቱን እያሳደግን ጥራቱን እያሰፋን መሄድ መቻል አለብን። አዳዲስ ቴክኖሎጂና የተለያዩ አዳዲስ ዘዴዎችን ለአሰልጣኞች ማስተዋወቅ አለብን ነው። በተለይ በየጊዜው እየገጠመን ያለው ተለዋጭ ሁኔታ ነው። ስለዚህ ከነዚህ አዳዲስ ቴክኖሎጂዎች ከነዚህ አዳዲስ የፈጠራ ስራዎች አሰልጣኞችን በደንብ እያስተዋወቁ መሄድ ያስፈልጋል ማለት ተቋሙ በተለያዩ ዘርፎች ማህበረሰቡን መጥቀም አለበት ያሉት አቶ አሰፋ፣ ለዚህ ደግሞ ሰልጣኞች ሚናቸውን እንዲወጡ ጥሪ አቅርበዋል። ማህበረሰቡን በተለያየ ዘርፍ ማገልገል አለበት። በሁሉም ደረጃ ያሉ ቴክኒክና ሙያ ኮሌጆች ባሉበት አካባቢ ለአካባቢ ማህበረሰብ የመፍትሄ አካል መሆን መቻል አለባቸው። የዛን አካባቢ ማህበረሰብ ችግር ለይተው ቆጥረው በእቅድ መልስ መመለስ መቻል አለባቸው። ስለዚህ ይህንን ደግሞ ማድረግ አለብን ብለን ካልን ይህንን ታሳቢ ባደረገ መንገድ አጠቃላይ ስልጠና ሂደቱን መከታተል ሂደቱን በዛ መንገድ ማየት ያስፈልጋል። የወራቤ ፖሊቴክኒክ ኮሌጅ ዲንና በክላስተሩ የስልጠናው አስተባባሪ አቶ ቡላል ናሙዝ ስልጠናው በሁለት ዋና ዋና ጉዳዮች ላይ በማተኮር ለተከታታይ 15 ቀናት ይቀጥላል ብለዋል። የበለጠ አቅም ሆኗቸው የማህበረሰቡ ላይ የሚደርሱ ቴክኖሎጂዎችን የበለጠ አጠናክሮ እንዲሰጡ እና ሌሎች በርካታ አላማዎችን ታሳቢ ያደረገ ነው ማለት ነው። ስለዚህ ይህንን ስልጠና ቀጣይ 15 ቀናት ተከታታይ ቀናት የሚቆይ ነው የሚሆነው። በዚህ በስልጠና ሂደታቸው ላይ በሁለት መሰረታዊ ጉዳዮች ላይ ግንዛቤ ይፈጠርላቸዋል። የስኪልና የእውቀት ጋፓቸው ይሞላል ተብሎ ይታሰባል ማለት ነው። አንደኛው በሶፍት ስኪል ደረጃ ወይንም በልል ክህሎት የሚባሉትን ያለባቸውን ጋፕ አቅማቸውን የማሳደግ ስራ ይሰራል ተብሎ ይጠበቃል። ሁለተኛው በሀርድ ስኪል ደረጃ ያሉ ስኪሎችን በጥናቱ መሰረት በተለየው መሰረት ክፍተታቸው ይሞላል ተብሎ ይታሰባል ማለት ነው።